ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ኮረንት ቤተሰቦቻችን እንደምናላችሁ? የእለቱን የዕለቱን የዜና ወጃችን እንሆ ጀምረዋል። አዳዲስና ውታዊ መረጃ ማስደመጥ ጀምረናል። በቀድሞ ያረስተ ዜናዎችን እናግራችኋለን። አብራችሁን ቆዩ። በትግራይ ክልል ዋና ከተማ የመቀሌ ትግራይ ኃይል አባላት ለተቃውሞ አደባባይ መውጣታቸውን ቅሬታቸውን ከማሰማት ባሻገር ለሰዓታት መንገድ ዘግተው እንደነበር ተዘግበዋል። በዚህም ጉዳይ ምን ተከሰተ፣ ከዚህም በኋላ የተፈጠረው ምንድን ነው፣ እንደትስ ተፈጠረ የሚለው የዜና ትንታኔያችን ያካተተን ቆይታችሁ የምሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረ በትናንትና ዕለት የቀድሞ ተዋጊዎች ከደሞዝና ጥቅማጥቅም ጋር በተያያዘ በመቀሌ መንገድ ለመዝጋት ጭምር የተቃውሞ ሰልፍ ማካሄዳቸውን ተከትሎ ትናንት ማታ ጀምሮ ሰልፍ ያስተባበሩና የመሩት የታጠቁ አመራሮች እንዲሁም የሰራዊት አባላት እየተሰሩ መሆኑን ምንጮች ይጠቅ ገልጸዋል። በጥያቄያቸው ሰምቶ መልስ የሚሰጠው ኃላፊ በማጣታቸው የተቆጡት ሰልፈኞቹ ከቀኑ 7 ሰዓት እስከ ቀኑ 11 ሰዓት ከመቀሌ አሉላ አባነጋ አውሮፕላን ማረፊያ የሚወስደው ዋና የመኪና መንገድ በድንጋይ በአካል ዘግተው የዋሉ ሲሆን ማታ ላይ በተደረገው ውይይት፣ የተዘጋ መሆኑን እንደተከፈተ ታውቋል። ቆሞ ማንዶ ምክንያት ዲዲአር ቆመ። በመቀሌ ከፍተኛ ውጥረትም ያነገሱ ይህ ነበር። ደሞዝ ያልተከፈላቸው የቅድሞ ታጋዮች አደባባይ ወጡ። መቀሌ የህዝባዊ ወያኔ ሀርነት ትግራይ ከፍተኛ አመራሮች አራት ኪሎ ደርሰናል፣ ህዝቡ ዳግም ይታጠቅ የሚሉ ይፎክሩበት መግለጫዎች የሚሰጡበት ወት ነበር። በድርጅቱ ስር የነበሩ በሺ የሚቆጠሩ ታጋዮች ከደሞዝ ባለመከፈልና የትጥቅ መፍታት ሂደቱ ዲዲአር መቋረጡን ከፍተኛ ተቃውሞ እያሰሙ ነው። ደሞዝ ለምን እንዳልተከፈላቸው የሚናገሩት የቅድሞ ታጋዮች ዛሬ መቀሌ ከተማን አደባባይ የሰማዕታት ሐውልት አካባቢ በሰላም መንገድ አጥለቀውታል። ሰልፈኞቹ ደሞዝ ይከፈለን፣ ለከፈልነው መስዋዕትነት ምላሽ አናጣ፣ ትጥቅ መፍታትና የመልሶ ማቋቋም ማህበራዊ ውህደት ወይም ዲዲአር ሂደት ለምን ተቋረጠ? የሚሉ መፈክሮች በማሰማት ላይ ናቸው። ይህ ክስተት የህወሓት አመራሮች ሚዲያ ቀርበው ከሚያሰሙት የኃይልና የድል ገለጻ በተቃራኒም በድርጅቱ በራሱ ታጋዩ ዘንድ ከፍተኛ የሆነ አመኔታ እያጣና ውስጣዊ ችግሮች እንደተጫጫኑት በግልጽ ያሳያል ተብለዋል። አንድ ስሙ መግለጽ ያልፈለገ የቀድሞ ታጋይ እነሱ ሰባት ኪሎ ሲዋሩ እኛ ለልጆቻችን የምንሰጠው አተናል የከፈለው መስዋዕትነት ረስተውታል፣ ሲሉ በምሬት ተናግረዋል። በከፍተኛ ሁኔ ውጥረት ውስጥ የነገሰ ሲሆን ከህዋት ከፍተኛ አስተዳደር የነበሩት በህዋት አመራሮች ጉዳይ ዙሪያ እስካሁን የተሰጠ ይፋ ምላሽ የለም። በትግራይ ኃይሎች ውስጥ ያሉት አርሚ 22 አባላት ሰኞ ጥቅምት 3 2018 ዓ ም ከጠዋቱ ጀምሮ በመቀሌ ውስጥ የሚገኘው ዋና ዋና መንገዶች ላይ አደባባይ ወጥተው ቅሬታና ጥያቄያቸውን አሰምተዋል። የሰራዊቱ አባላት ምላሽ የሚፈልጉ ጥያቄዎች ያቀረቡት በሌተናል ጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ሲሆን፣ ሰልፈኞቹ ጠዋት ላይ ወደ አስተዳደሩ ጽህፈት ቤት በመሄድ ቅሬታቸውን አሰምተዋል። ወደ መቀሌ የሚወስደው የቢቢሲ ዘገባ እንዳለ አደባባይ የወጡት የትግራይ ኃይሎች አባላት ከጋዜጠኞች ፎቶ ለመነሳት በቪዲዮ ለመቅረጽ እንደ እንዲሁም ጥያቄያቸውን ለመመለስ ፈቃደኛ አልነበሩም። አርሚ 22 የተባለው የትግራይ ኃይሎች ክፍል ካምፓቸው ከሚገኙ አካባቢ ተነስተው ባለፉት መንገድ ላይ መንገዶችን ዘግተው ስለነበር ተሽከርካሪና እንቅስቃሴ ተስተጓጉሎ እንደነበር ነዋሪዎች ገልጸዋል። ከተማው የሚገኙ መንገዶች ሰልፈኞቹ በመዝጋታቸው እንቅስቃሴ ተገድበው እንደዋሉ የኢቢሲ የመቀሌ ዘጋቢ ታዝበዋል። ሰላማዊ ሰልፍ ከጠዋት አንስቶ እስከ ሰዓት ድረስ እንደቀጠለም ዘጋቢያቸው አስተውሎ ዋናው ጥያቄያቸው በተለይ ከደሞዝ ክፍያ ጋር እንደተያዘ እንደሆነ ተገልጸዋል። የሰራዊት አባላት አደባባይ በወጡበት ጊዜ ካኪ የደንብ ልብሳቸውን ለብሰው ጥያቄ የሚያንጸባርቁ መፈክራቸውን ሲያሰሙ ነበር። ከነዚህ መካከል ለሰራዊቱ የተሰሙ አባላትና የደመወዝና የጥቅማጥቅም ጥያቄ የሚመለከቱ ናቸው። ሰላምን የሚፈልጉ የሚገልጹ እንዲሁም አስተዳደሩ ጥያቄያቸው እንዲሰማ የሚጠይቁ ይገኝበታል። በተጨማሪም ጊዜያዊ አስተዳደሩ የሰራዊትን ጥያቄ መመለስ የማይችል ከሆነ ሌላውን የህዝብ ጥያቄ መመለስ አይችልም ማለታቸውን ጥያቄው ቅድሚያ እንዲሰጥ የሚጠይቁ መፈክሮች ተሰምተዋል። ከሚገኙበት ካምፕ በጠዋት በመውጣት ወደ ክልሉ አስተዳደሩ ወታደር ጽፈት ቤት ያመሩት የነበሩ አርሚያ ሁለት አባላት ዓላማቸው በዋናነት የጊዜው የአስተዳደሩ ፕሬዝዳንት ማነጋገር እንደነበር ተገልጸዋል። ለተቃውሞ ሰልፍ አደባባይ የወጡት የትግራይ ኃይሎች አባላት ወደ አስተዳደሩ ጽፈት ቤት ዘልቀው በመግባት ቢሞክሩም ሌተናል ጄኔራል ታደሰ ወረደ በስፍራው ስላልነበሩ ሊያገኟቸው ሳይችሉ ቀርተዋል። እስከ ቁለቀን ድረስ መቀሌ ማዕከላዊ ክፍል ውስጥ የቆዩ ሰልፈኞቹ ከሰዓታት በኋላ ወደ አሉላ አባነጋ አውሮፕላን ማረፊያ የሚወስደው መንገድ ዘግተው ሰዓታት ቆይተዋል። በዚህም ምክንያት ቢያንስ አንድ በረራ መስተጓጎሉን የአየር ማረፊያ ሰራዊት ተናግረዋል። አንድ ሐውስ ሰባ ካሬ እና ዲያስፖራ ከሚባሉ አካባቢዎች መንገዱ የመዘጋታቸውን እንቅስቃሴ ማስተጓጎሉን ዘጋቢውም ታዝቧል። ወደ አውሮፕላን ማረፊያ የሚወስደው እንዲሁም ከባድ የጭነ መኪና የሚተላለፍባቸው መንገዶች በሰላማዊ መንገድ በሰልፉ ምክንያት መዘገቱን ጫና ማሳደሩን ተመላክተዋል። ከሰዓታት 11 ሰዓት በኋላ ለተቃውሞ ሰልፍ አደባባይ የወጡት አርሚያ ሁለት አባላት ተወካዮች የትግራይ ጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጀነራል ታደሰ ወረደን ጨምሮ ሌሎች የክልሉ ከፍተኛ ኃላፊዎች በተገኙበት ውይይት ማድረጋቸው ተገልጸዋል። ነገር ግን ውይይቱ ከክልሉ ባለስልጣንና ሰራዊት አባላት ተወካዮች ውጭ ማንም የታደም መስል አልነበረ። ንግግሩ በምን ጉዳይ እንዳተኮረ ስለተደረሰበት ስምነት የታወቀ ነገር የለም። የክልሉ ከፍተኛ አመራሮች ለውይይት ዝግጅት መሆናቸውን ካሳወቁ በኋላ ሰልፈኞቹ ተዘግተው የተሽከርካሪ እንቅስቃሴ የተጓጉሎባቸው የነበረ መንገደኞች መከፈታቸውን ቢቢሲ ለመረዳት ተችሏል የትግራይ ኃይሎች ውስጥ በአገር መከላከያ ሰራዊትና ከቀድሞ የክልል ልዩ ሀይል እንዲሁም ጦርነት ከተጀመረ በኋላ የገቡ ወጣቱ የሚገኙበት ሲሆን የደሞዝ አከፋፈል ዙሪያ ያላቸውን ጥያቄ ይዘው ወደ አደባባይ ወጥተዋል የአገር መከላከያ ሰራዊት አባል የነበሩ እንዲሁም ከፌዴራል ፖሊስና ቀድሞ የክልሉ ልዩ ሀይል አባላት የትግራይ ኃይልን የተቀላቀሉ ወታደሮች ቀድሞ ደሞዝ ግዝርዝር ውስጥ ስለነበሩ ደሞዛቸው ከ2013 ጀምሮ መቀጠሉን የቢቢሲ ዘጋቢ አስ አስተውለዋል ሆኖም ግን 2013 ዓ ም ና በ2014 ዓ ም የተቀላቀሉ ወጣቶች ደሞዝ መክፈል የተጀመረው በ2015 ዓ ም በኋላ እንደሆነ በመጥቀስ በመሆኑም ልክ እንደ ሌሎቹ ድጎማ ይሰጠን አድሎ አይፈጠር ለ2013ቱ ና 2014ቱ ዓ ም ክፍል ክፍያ ይሰጠን ብለው መጠየቃቸው ይናገራሉ። ሆኖ ግን ጦርነቱ በ2013 ዓ ምት እና በ2014 ዓ ምት የተቀላቀሉ ወጣቶች ደሞዛቸው መከፈል የጀመረው በ2015 በኋላ እንደሆነ በመጥቀስ ሰልፈኞቹ ከደሞዝ ጥያቄ በተጨማሪም ቤት መስሪያ መሬት እንዲሰጣቸው ጠይቀው በቅርቡ ጦርነት ለተገደሉ ሰዎች ቤተሰቦቻቸው ቤት መስራት መስጠቱ ተጀምሯል። መጣይ ጦርነቱ አካል ጉዳት ለደረሰባቸው ሰዎችም ቦታ እንደሚሰጥ ተገልጿል። ለሁለት ዓመታት በተካሄደው ደማፋሳሽ ጦርነት ተከትሎ የደረሰው የፕሪቶሪያ ስምምነት የትግራይ ክልል ውስጥ ጦርነት የቆመ ቢሆንም በፌዴራል መንግስቱና በጊዜው አስተዳደረው እንዲሁም በህወሓት መካከል በዘላቂ አለመግባባት ክልሉ አሁንም ድረስ ፖለቲካዊ ቀውስ ይገኛል። የፕሪቶሪያ ስምነት መሰረት ትጥቅ ፈተው መሰናበት ወደ ሰላማዊ ህይወት ይመለሳሉ የተባሉ የትግራይ ኃይል አባላት አሁንም ድረስ በካምፖች ውስጥ የሚገኙ ሲሆን በተለያዩ ጊዜ ጥያቄያቸውን ሲያነሱ ቆይተዋል። ህዝባዊ ወያኔ ህርነት ትግራይ ህወሓት ከህጋ የፖለቲካ ፓርቲነት ሲሰረዝ፣ የፌዴራል መንግስት ህወሓት ከኤርትራ ጋር በመሆን ጦርነት ለመቀስቀስ እየሰሩ በማለት እየከሰሰ ነው። ህወሓት የኤርትራ መንግስት የቀረበባቸውን ክስ ቢያስተባብሉም ይህን ሁኔታ ዳግም በትግራይ ውስጥ ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥረዋል። ክልል መቀሌ የህወሀት አርሜያ ሁለትና ኮር ሶስት ሰራዊት ተቃውሞ ሰልፍ እያሰሙ ነው። የተቃውሞ ሰልፍ መነሻ ደሞዝ አለመከፈሉም እንዲሁም ኢትዮጵያ ተሐድሶ ኮሚሽን ለህወሓት ታጣቂ ዲዲአር እንዲቋረጥ በመወሰኑ ምክንያት መሆኑን ምንጮች ገልጸዋል። ተቃዋሚዎች በአሁኑ ሰዓት ወደ ክልሉ ፕሬዚዳንት ጽሕፈት ቤት እያመሩ መሆኑን ተገልጿል። በመሆኑም ራሱ የትግራይ መከላከያ ሰራዊት ወይም ቲዲኤፍ ብሎ የሚጠራው ታጣቂ ቡድን ጥቅማ ጥቅም ይከበር፣ ደሞዝ ይከፈል፣ ዲዲአር መቋረጥ የለበትም በሚል ዛሬ ጥቅምት 3 2018 ዓ.ም በመቀሌ ተቃውሞ እያሰሙ መሆኑን ምንጮች ተዘግበዋል። የመቀሌ ጥቅማ ጥቅም ጋር ተያይዞ ተቃውሞ ያነሱ የቲዲኤፍ ታጣቂ መንገድ መዝጋታቸው ጀምሮ በዚህ ሰዓት ኮሃ ወደ መቀሌ መንገድ ዝግ መሆኑን ምንጮች ጠቁመዋል። በትናንትናው እለት የቀድሞ ተዋጊ ከደሞዝ ጥቅማ ጥቅም በተያዘ መቀሌ መንገድ በመዘጋጅ ጭምር ተቃውሞ ሰልፍ ማካሪያኑ ተከትሎ ትናንት ማታ ሰልፍ ያስተባበሩና የመሩ ታጣቂ አመራሮች የሰራዊቱ አባል እየታሰሩ እየተሰሩ መሆኑ ምንጮች ገልጸዋል። ጥያቄቸውን ሰምቶ ሰልፍ መልስ የሚሰጥ ኃይል በማጣታቸው የተቆጡ ሰልፈኞች ከቀኑ 7 ሰዓት እስከ 11 የመቀሌ አሉላ አባነጋ አውሮፕላን ማረፊያ የሚወስደው ዋና የመኪና መንገድ በድንጋይና በአካል ዘግተው የዋሉ ሲሆን ማታ ላይ በተደረገው ውይይት የተዘጋው መንገድ እንደተከፈተ ታውቋል።